አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም፣ ደህና ናችሁ ውድ ቻናሌ ቤተሰቦች ሁሉ? ሰላም ሁሉ መልካም ተኔግ፣ አልሐምዱሊላህ፣ ሁሉ ሰላም ነው። እናንተም ያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ እና ከበራችሁ ተመልካቾች፣ እነሆ ዛሬም ደግሞ በአዲስ ስራ መጥቻለሁ ማለት ነው። በውዲቷ ውድ ግሳ ከተማ ላይ ደግሞ ያስረከብነው ቤት አለ በዛሬው እለት። ይህም ቤት የተሰሩ ስራዎችን ውስጡን ሙሉ ለሙሉ የማሳያቸው ነው የሚሆነው ማለት ነው። አብራቸሁ ይቆዩ። ውድ ተመልካቾች እስ እንግዲህ ቤቱን እንግዲህ ብስሚላ ብለን ንግባና እያንዳንዱ ክላስ እንግዲህ የምናይ ነው የሚሆነው። ኖ ያው አሰራሩ እንግዲህ ቤቱ ክብ ቤት ነው። ኮሊደር ላይ ነው እንግዲህ አሁን የሚገኘው። ክፍሎቹን እያንዳንዱ እያየን ያረፉበትን ያረፉትንም ዲዛይኖች ጭምር እየተመለከትን እንግዲህ የማስጎበኛችሁ ነው የሚሆነው። በቅድሚያ እንግዲህ ከሳሎን የምንጀምር ይሆናል። ወደ ሳሎን ስንገባ ይህን ይመስላል እንግዲህ ሳሎኑ ኮርኒሱ እንግዲህ እንደምታዩት በዚህ በሚያምር ሁኔታ ሙሉ ለሙሉ ተቀባብቶ አልቋል። እንግዲህ ከዚህ በኋላ የሚቀረው እንግዲህ የአልሙኒየም ፕሮፋይል ላይቶች ናቸው። እንግዲህ ከዚህ ጋር የሚቀሩት ከዚህ በኋላ ሌላው፣ እዚህ ጋር ስንመጣ ቲቪ ስታንድ እንዳለ ሙሉ ለሙሉ እንግዲህ ቲፕስታንድም በዚህ መንገድ አልቋል። ግድግዳ ከለሩ እንግዲህ ሙሉ ቤቱ አንድ አይነት ከለር ነው የተቀባው። መቃን ሁሉ ዘኮሎ አቆራርጦ እንግዲህ ሙሉ አልቋል ማለት ነው። ሌላው ውድ ተመልካቾች እንግዲህ እስኪ ስራውንስ እንደታያችሁት እያንዳንዱ ክፍሎች እንግዲህ የማሳያችሁ ነው የሚሆነው። ከእናንተ የሚጠበቀው ይህን ቪዲዮ እስከ ፍጻሜው መመልከት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የዶ ምልክታ በመጫን ቤተሰቡ ኑ፣ ላይክ ሼር ማድረጋችሁን አትርሱ። ሀሳብ አሳይታችሁን ደግሞ ኮሜንት ላይ አስቀምጡልኝ። እንግዲህ ዝቤ ላይ ከመጋረጃ ብረት ጀምሮ እንግዲህ እነሆ መጋረጃ ብረቶችም እንደዚህ ተቀባብረው ሙሉ ማለት ነው። የፍሬንችም የመስኩትም የቀረ የለም። ከዚህ በኋላ ዝቤ ላይ የሚቀረው ማብሪያ ማጥፊያና ሶኬቶች መገጣጠም ነው። እንዲሁም ደግሞ የአልሙኒየም ፕሮፋይል ላይቶችን መገጣጠም ይሆናል ማለት ነው። ከዚህ ውጭ ሌላው ነገር አልቋል። ውስጥ ማጸዳዳት ነው የሚቀረው ስራ። ስራውን እንግዲህ እስኪ አሰባሳይታችሁን ኮሜንት ላይ ያስቀምጡ። ሰሞኑን አሪፍ አሪፍ ነገሮች እያሳየናችሁ እንደሆነ ተስፋ አደርጋለሁ። ስራዎችንስ እንዴት ነው? እንደሁልጊዜው አሁንም እየወደዳችሁት ነው ወይ? ሌላው ነገር በዚህ ቻናል እንግዲህ ለአራት አመታት እንግዲህ ሊሆነን ነው ማለት ነው። ከሶስት ዓመት በላይ እየሆነን ነው። ምን ያህል እየተጠቀማችሁ ነው? በተለይ ለቤት ሰሪዎች ምን ትምህርት ያገኛችሁ? እንግዲህ ሀሳባችሁን እንፈልጋለን። ምክንያቱም ይህ መረጃዎች እንግዲህ ሙሉ ዩቲዩብ ላይ ሲለቀቁ እኛም ብቻ ሳይሆን እናንተንም ይጠቅማሉ ብለን ስለምናስባቸው ነው። እንግዲህ የተለያዩ መረጃዎችን የምሰጣቸው በተለይ ቤታቸው እንዴት ማስፈራት እንዳለባቸው፣ ዕለቱን የጠበቁ የማቴሪያል ዋጋዎችን፣ የተለያዩ ነገር እንግዲህ እያካፈልኩ ነው። ይህም ከዚህ በመነሳት እናንተ እውነት ይህ ቪዲዮዎች እየጠቀማችሁ ነው ወይ? ምን ያህል ሰው የተጠቀማችሁ ነው የሚለው ነገር እንግዲህ እናንተ ናችሁ የምታውቁት። ለማንኛውም የሳሎን ሁኔታ እንግዲህ ያሳያችሁን ይመስላል። ወደ ሌሎች ክፍል እንሄድና ደግሞ ሌሎች ክፍሎችን የማስጎበኛችሁ ይሆናል። ከሳሎን ወጥተን ወደ መኝታ ክላስ ስንገባ ደግሞ መኝታ ክላስ ላይ ደግሞ ይህ ዲዛይን ነው እንግዲህ ያረፈው ይህን ይመስላል። እዚህ ጋር እንግዲህ እነዚህ ከኋይት ውጭ ቡኒ አንድ ከለር ተሰጥቶ ኮደስ ላይ በሁለት ከለር ያለቀ ነው። ብዙ ዲኮር የተለያዩ ከለሮች ሲበዙበት ስራዎችን ከባለቤት ምርጫ ግዴታ ካልሆነ በቀር የቀለም ምርጫዎችን አሳልፋችሁ ለእኛ የምትሰጡን ከሆነ እንደዚህ የሚያማምሩ ነገሮችን የምንሰራላችሁ ይሆናል። ይህ ከለር እንግዲህ ግድግዳ ከለሩም የሚሰለች አይነት ከለር አይደለም፣ በጣም ደስ የሚል የሆነ ከለር ነው። ዞኮሎም እንግዲህ በዚህ መንገድ ተቆርጧል። ማሻላ ተባረከላ። ይህን መሳል እንግዲህ ዝቢል ላይ ያለው ሌላው የምታወት የመጋረጃ ብረቶች ምዝ ላይ ሙሉ ተቀብረዋል። ምክንያቱም እነዚህ መረሳት የሌለባቸው ስራዎች ናቸው። ምናልባት እንዲህ ቀለል አድርጋችሁ ኋላ ይሰራሉ ብላችሁ ብታስቡ፣ ለምሳሌ ንበል እና ይህ ስራ ሙሉ ካለቀ በኋላ እነዚህ ሳይቀበሩ ቢቀር ግድግዳ ግዴታ ዴታ ይፈራል። እንደ አዲስ ነው። በተለይ ቀለም ከቀባችሁ የቀለም መርማት ምናምን የተለያዩ የሚያበላሸው ነገር ስላለ ሙሉ አሁን ማለቅ አለባቸው ማለት እነዚህ ስራዎች እና መኝታ ቤት ላይ እንግዲህ ያለው ዲዛይን ይህንን ይመስላል። ማሻላ ተባረከላ። እሺ፣ ወደ ሌሎችም ክፍል የምንሄድ ነው የሚሆነው። ከዚህ ሁነን እንግዲህ ኮሊደር ይሄን ይመስላል። ቤቱ ክብ ቤት ነው፣ በነገራችን ላይ ሻወርን ጨምሮ አምስት ክላስ የሆነ ቤት ነው። ሌላው ኮሊደር እንግዲህ ከዚህ ከኮሊደሩ ላይ ብሬከር ቦክስ እዚህ ጋር አለ። ይህ ብሬከር ቦክስ እንግዲህ ምንድን ነው ጥቅሙ? ለምሳሌ እንበልና ሳሎን ላይ ሆናችሁ ሌሎች ክፍሎች እንዲጠፉ እንዳይበሩ አድርጋችሁ መቆጣጣት ትችላላችሁ። አንድ ክላስ ብቻውን እንዲበራ ማድረግ ትችላላችሁ። በቃ እናንተ በቀጥታ የእያንዳንዱ ክፍሎችን የመብራት ሲስተም ከዚህ ላይ መቆጣጠር ትችላላችሁ ማለት ነው እና ጠቅላላ አድርጎ እንግዲህ የሁሉንም እያንዳንዱ ክፍሎችን የምትቆጣጠሩበት የሆነ ብሬከር ቦታ ነው ማለት ነው። መቃኖቹም እንግዲህ እንደዚህ ተቀባብተዋል። ሌላ ቤት ስታው ጠርዞቹን የመስኮትና የመቃን ቦታዎች አካባቢ ላይ ልቅም ብለው ጠርዞቹም የተሰሩ የሆኑ ስራዎች ናቸው። ማሻ አላ። ያው እንግዲህ እናንተ ናችሁ ደግሞ ይሄንን ሐሳብ አስተያየታችሁ የምታካፍሉን። ወደዚህ ስንመጣ የክችን ቦታ አለ ወይም እቃቤት እቃቤትም ላይ እንግዲህ ይሄ ዲዛይን የተሰጠው ተሰጠው ያው እቃ ቤት ጠበብ ይላል። በነገራችን ላይ ክላሶች ጠበብ ባሉ ቁጥር የምትሰጧቸው የዲዛይኖችን በአቅማቸው ነውና በዛ ልክ ነው የሚሆነው። ከክላሱ ሰፋ ባለ ቁጥር የፈለጋችሁትን አይነት ዲዛይን ለመጠቀም ያስችለናል ማለት ነው። ጠበብ ሲሉ ደግሞ እንዲሁም በቀድራቸው የሚሆን ነገር ነው የሚሰጠው። ሌላው እንግዲህ ከለር፣ የቤቱ ሙሉ ከለሩ አንድ አይነት ከለር ነው የግርግዳ ቀለሙ እንደምትወዱት እንግዲህ አልጠራጠርም። እሺ ወደ ልጆች መኝታ ክፍል ስንገባ ደግሞ ይህን ይመስላል። ውድ ተመልካቾች እንግዲህ የዚህ ቤት የውስጡ ስራዎች ይህንን ይመስላል። ውድነት ከፐርሽ ተመልካቾች ሌላ እንግዲህ የማስተላለፈ መልዕክት ቢኖር ያው ቤታቸውን እንግዲህ የተጀመሩ ቤቶችም እያለቁ እንዲሁ በቅደም ተከተል ስራዎችን ቀለም የሚቀራቸውንም ቀለም ቀጣይ የምንጀምራቸውንም በወረፋችሁ መሰረት የሁላችሁንም ቤት የምናስብ ይሆናል። ሌላው በተለያየ ቦታ ላይ አትሄዱም ወይ የሚል በተደጋጋሚ በተለይ ወደ ምዕራብ ወረዳ ዲስዝር አካባቢ ላይ በኮሜንትም በውስጥም ታናገሩኛላችሁ። እንግዲህ ውድ ተመልካቾች ቦታው ራቅ ባለ ቁጥር ለእኛም ካለው ከሀገራችን ከወቅቱም ከወቅታዊ ጉዳዩም ጋር እንዲሁም ደግሞ የምንሄደው ለአንድ ቤት ምናምን ነገር ሲሆን እቃዎችን ተጭነው ማቴሪያሎች ሲሄዱ እንዲሁም ከዛው ላይ ደግሞ ስራው ይኸው በአንድ ቀን በኋላ ቀን የሚያልቅ ስራ ስላልሆነ በተለያዩ ነገሮች ወጪዎች ይበዛሉ። በዛም ምክንያት ለእናንተም ደግሞ በራቀ ቁጥር እኛም እነዚህ ሂሳቦች ስንደማምር ያላግባብ እናንተም ወጪ እንዳታወጡ በሚል ሀሳብ ነው ማለት ነው። እና በጣም የማይርቁ አካባቢዎችን የምንሰራላቸው ይሆናል። እንዲሁም ደግሞ ሶስት አራት ቤቶች አንድ ላይ ሆናቸው ምሳሌ በአንድ የተመሳሳይ ሰዓት ላይ ብታናገሩን ለነዛ ብለን ሰብሰብ ብላችሁ ብንሄድ ለእኛም ቀለል ይላል ምክንያቱም ስራ ተገብቶ እየተሰራ እያለ ስራ የማይሰራባቸው ቀኖች ይኖራሉ ለምሳሌ ቦርድ የሚሰራ ከሆነ ምርት ተመርቶ ወዲያውኑ አይጀመርም እስከሚደርቅ ድረስ ሌላ ቤቶች ላይ ነው የምናሳልፈው ስለዚህ እንደዚህ አይነት ስራዎች ለአንድ ቤት ብሎ ሲኬድ ግዴታ ያን የማይሰራበትም ቀን ወደ እናንተ ወደ ሂሳብ ይካተታል እንደዚህ አይነት ወጦች ወጮች ደግሞ ለእናንተም ጥሩ ስለማይሆኑ ለእኛም እንደዛው፣ ያን በማሰብ ነው እንሻላ፣ ሶስት አራት ቤቶች አንድ ላይ ሲመጡ እንደዚህ በአንድ ግል እቃምታችን ቢካሄድ ወር ሁለት ወር ቢቆይም ችግር የለውም ለእናንተም ለእኛም ተመጣጣኝ የሆነ ነገር ይሆናል። ከዛ አንጻር እንጂ የእናንተ ስራችን ፈልጋችሁት ስሩ ልንብላችሁ አይደለም። እኛ እንስራ ብለን ጠይቀናችሁ ብንሰራ ደስታውን አንችለውም። ከዛ አንፃር ነው በሀሳብ ደረጃ ግን የትኛውንም ሀሳብ በውስጥ ብታናገሩኝ በሀሳብ የምናግዛችሁ ነገር ካለ እናግዛችሁ እንችላለን ማለት ነው። ይህን ይመስላል እንግዲህ ወዲህ። ተመልካቾች፣ በሌላ ቪዲዮ እስከምንገናኝ በያላችሁበት አለም ደረጃ ሰላማችሁ ይብዛልኝ። በቀጣይ ደግሞ እንግዲህ ለቤቶች በቆርቆሮ መጠን ምን ያህል ብር ይወስዳል የሚለውን በቅርብ ኢንሻአላህ በቁርቆሮ መጠን እያንዳንዱ ቪዲዮ የምሰራላችሁ ነው የሚሆነው። እናንተም አቅማቸውን አውቃችሁ ወደ ስራ እንዴት ትገቡ ማለት ነው። ስለዚህ በቅርብ ጠብቁ ማለት ነው።